ሰላም ጤና ይስጥልኝ። እንዴት ናችሁ? ወደ ቻናሌ ተከታታዮች ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ዛሬ ደግሞ ኮርንፍሌክስ ነው ይዤላቸው የመጣሁ ለልጆች እንዲሁም ደግሞ ለአዋቂም የሚሆን የኮርንፍሌክስ አሰራር ነው ዛሬ አብረን የምንሰራው። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናሌን ሰብስክራይብ ካላረጋችሁ በማድረግ ደግሞ ቤተሰብ እንሆን፣ አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። ስራዬ ከተመቻችሁ ላይክ አርጋችሁ ብታበረታቱኝ ሌሎች ሰዎች ዘንድ ደግሞ ስራ ይደርስልኛል። ስለ ሁሉም አመሰግናለሁ፣ እግዚአብሔር ይስጥልኝ። አሁን ወደ ስራው እንገባለን። እዚህ ጋር ወደ ስራው ስንገባ ሁለት እሸት በቆሎ ነው ይዤ የመጣሁት። የሚፈለፈል ማለት ነው። እሱን በመጀመሪያ እንደዚህ ገለባውን እንልጥና እናስወግደዋለን። ትንሽ ጠንከር ስላለ ነው እንግዲህ እዚህ ጋር እያታገለኝ ያለው። ከዛ እንደዚህ እናስወግድለታለን፣ ገለባውን ማለት ነው። እንዲህ ካደረግነው በኋላ ለመፈልፈል እንደዚህ ብንሰብረው ጥሩ ስለሆነ ሰብሬ ደግሞ እንፈለፍለዋለን። ብዙ ነገሮች እንደዚህ በቤታችን ሰርተን መገልገል ስለምንችል ዛሬ ለዛ ነው ኮርንፍሌክስ እንግዲህ ይዤላችሁ የመጣሁት። ብዙ ነገር በቻናሌ ውስጥ እኔ ምግብ ብቻ አይደለም የምሰራው፣ አንዳንድ ጊዜ እንደዚህ ደግሞ በቤታችን ደግሞ ሰርተን የምንገለገልባቸው ነገሮች ቀላል እንዲሆኑልን ደግሞ እነሱንም ይዤ ስለምመጣ፣ ሌሎቹንም ያላያቸዋቸው ነገሮች ካሉ ቻናሌ ውስጥ እንግዲህ ፈለግ ፈለግ እያረጋችሁ ብትመለከቱ ብዙ ነገር እንማማርበታለን ማለት ነው። በጣም ነው የማመሰግነው። ያው እንደዚህ አድርገን እንፈለፍለዋለን። ሁሉንም እንደዚህ አድርጌ ፈልፍየው ተመልሻለሁ። አሁን እንደዚህ ሳሃን ላይ እናደርግና ደገምገም አድርገን መጀመሪያ እናጥበዋለን። ቀዝቃዛ ውሃ ነው ያደረግኩበት። ቀዝቃዛ ውሃ አድርገን ከላይ ገለባውም የተለያየ ደግሞ እንደዚህ ሳር ነገሩ እንደዚህ ጸጉሩ ምናምን ስለሚኖር እሱን እንትን ለማለት ለመድፋት በደንብ አድርገን አጥበን ይኸውላችሁ ደጋግሜ አጥቤ እጆ ተመልሻለው። አሁን ድስት ላይ እናደርግና አንድ ሶስት አራት ደቂቃ ያክል እናገነፍለዋለን። ይኸው እንደዚህ አድርጌ ጨምሬዋለው። አሁን ቀዝቃዛ ውሃን የጨመርኩት ሙቅ ውሃም መጨመር ትችላላችሁ፣ ችግር የለውም። ወዲያው እንዲፈላልን ከፈለግን እንደውም ሙቅ ውሃ ብንጠቀም እንችላለን። ይው እንደዚህ አንድ አራት ደቂቃ ያክል እንደዚህ ስቆይቼበት የሁላችሁ እንደዚህ በደንብ ተንተክትኮልናል። አሁን ስለሚበቃው በማጥለያ እንደዚህ በወንፊት ነገር እናወጣዋለን። የውሃውም ስለሚያስፈልገን ውሃውን ስለማንደፋው ነው እንጂ ውሃውን አንድ ጊዜ አንስተን ማጥለልም እንችላለን። ትንሽ ድስቷ አነስ ያለችውን ስለተጠቀምኩኝ እዚህ ጋር ከወንፊቴ ጋር ስላልተመጣጠነ ነው። ሌላውንም ደግሞ እንደዚሁ በእንትን እያደረግ እንደዚህ እናወጠዋለን። ይኸው እንደዚህ አድርገው እችላለሁ። ከዛ ይሄኛውን ውሃውንም ደግሞ ስንፈጭ ስለሚያስፈልገን እንደዚህ በቃል አድርገን እናስቀምጠዋለን። ከዛ እዚህ ጋር መፍጫ ይዥም እችላለሁ። የእኔ መፍጫ እንደውም ችኛዋ በጣም አሪፍ አይደለችም፣ እና መፍጫችሁ በጣም ቆንጆ ከሆነ ደግሞ ውጤቱ በጣም ቆንጆ ነው የሚሆነው ሁለት ጊዜ ስለምፈጨው ግማሹን እዚህ ላይ አደረግኩት እና ከዛ ቀደም ያስቀመጥነውን ውሃ ከሱ ውስጥ ግማሽ ያክሉን እንጨምርበታለን። እንዲያፈጫጭልን ማለት ነው። ያው ብዙ ነገር ስንሰራ መፍጫችን ይወስነዋል፣ እና መፍጫችን ቆንጆ ከሆነ ውጤቱን ቆንጆ ነው የሚያደርግልን። ይኸውኔ እንደዚህ አድርጎ ፈጭቶልኛል። ተወሰነ ገለባው ስለሚኖር ያው እናጠላዋለን። እዚህ ጋር ሰሃን አድርጌ ከዛ እንደዚህ ወንፊት ነገር ማጥለያ ነገር እናደርግና ከዛ እሱ ላይ አድርገን በደንብ አድርገን እናጠለዋለን ያው እንደዚህ በደንብ አድርገን እናጠለዋለን ትንሽ ውሃም እያደረጋችሁ ብታጠሉበት ከውስጡ ያለው እህልነቱ በደንብ እንዲወጣልን ማለት ነው። ከዛ ሄኛውን ስለማያስፈልገን ይሄኛውን እናስቀምጥና ሌላውን እንሰራበታለን ማለት ነው። የውላችሁ እንደዚህ ቆንጆ ሆኖልናል። ከዛ እዚህ ጋር የበቆሎ ዱቄት ነው እየጨመርኩበት ያለሁት የካርቶኗ ትንሿ ማለት ነው። ብዙ ጊዜ ለልጆች የምንገለገልባት እሷን ነው እየጨመርኩ ያለሁት። የቤታችሁ ውስጥ ያለ ቆንጆ አይነት በቆሎ ዱቄት ካለ መጠቀም ትችላላችሁ። ከዛ እዚህ ጋር ግማሽ ሻይ ማንኪያ እንደውም ግማሽም አልሞላም ጨው ጨምሬ በታለው። እንዲሁም ደግሞ አንድ ማንኪያ በዛው ማንኪያ ደግሞ ስኳርን የጨመርኩት ከዛ ቤኪንግ ፓውደር ደግሞ ግማሽ የሻይ ማንኪያ ጨምሬ በታለው። ኮርንፍሌክስ ሲሰራ በቃ እነዚህ ብቻ ናቸው የሚያስፈልጉት ግብአቶች። ያው እንደዚህ ልስልስ ያለ ቆንጆ ሆኖልናል። አሁን እዚህ ጋር የምሰራበትን ፓትራ አምጥቻለሁ። ፓትራው ላይ የመጋገሪያ ወረቀትን ያደረግኩበት አሁን እሱ ላይ አድርገን በደንብ አስተካክለን ኦቭን ውስጥ የምናስገባው እዚ ጋ እንደ ወረቀት አይነቱ ፕላስቲክ የሆነው መጋገሪያ ካላችሁ እሱ ላይ ብታደርጉት ደግሞ ሞር በጣም ቆንጆ ነው የሚሆነው እና እኔ ወረቀቱ ላይ ያደረግኩት ያው ከወረቀቱ ላይ በኋላ ላይ ያው ይነሳልኛል ብዬ ነው። ቀጥታ መጋገሪያው ላይ ከምናደርገው እንደዚህ ቆንጆ ስለሆነ ነው። አሁን ኦቨን ውስጥ አስገብተን ለአንድ ለ15 ደቂቃ በ180 ዲግሪ እናበስለዋለን። ይኸው እንደዚህ አሁን 15 ደቂቃ ያክል ቆይቼበት ተመልሻ ያለ ያው እንት ስለሆነ በቆሎ ስለሆነ ከላይ እንደዚህ ሰንጠቅጠቅ የሚለው እንት በቆሎ ስለሆነ ነው። ይኸው እንደዚህ አድርጌ አውጥቸዋለሁ። እንደውም ትንሽ በረድ ነገር አድርጌ የሆነ ወደ እናንተ ያመጣሁትና እንደዚህ ላጥ አድርገን እንደዚህ ያደረኩት ከዛ በትንንሹ እንቆራርጠዋለን። ያው ኮርን ፍሌክስ ትንንሽ ተቆራርጠው አደለን በኋላ ላይ ለልጆችም ለአዋቂም ቦታ ተደርጎ የምንመገበው። ይኸው እንደዚህ አድርጌ እቆራርጨዋለሁ። እንደገና መልሰን ደግሞ አሁን ለአስር ደቂቃ ያክል ከላይም ከታችም አብርተን እናስገባዋለን። ድርቅ ያለ እንዲሆንልን ማለት ነው። ይኸው እንደዚህ ይሆላችሁ። በጣም ቆንጆ ሆኖልናል፣ እና እንደዚህ ከሽ ከሽ ብሎ በደንብ ጥንክር ብሎ ሁሉም ሲበስልልን እናውጣውና በእቃ ውስጥ አስቀምጠን ለምንፈልግበት ጊዜ መገልገል እንድንችል ማለት ነው። ወዲያውም ላንገለገልበት ስለምንችል ያው ኮርን ፍሌክስ እንገዛ ከገበያ ላይ በጣም ውድ ስለሆነ እንግዲህ በእንደዚህ አይነት መልኩ ደግሞ አዘጋጅተን መጠቀም እንችላለን። የሁላችሁ በጣም ቆንጆ ነው እና እንደዚህ አርጋችሁ ተገልገሉ። እንግዲህ በቀላሉ እንደዚህ በቤታችን መስራት የምንችላቸው ብዙ ነገሮች ስላሉ ደግሞ እንዲሰርተን መገልገል እንችላለን። እስካሁን ከኔ ጋራ ስለነበራችሁ እጅግ አርጌ ከልቤ ነው የማመሰግነው። ሁልጊዜ ጊዜ ስለምታበረታቱኝ ማለት ነው። ዛሬም ስራዬ ከተመቻችሁ ደግሞ ላይክ አርጋችሁ ስራዬ ሰዎች ዘንድ እንዲደርስልኝ አድርጉልኝ። ስለሁሉም አመሰግናለሁ። ቻው